አዎ አትሄድ እያለችክ ነው። ትናንትና የሄድከው እየለመነችክ ነበረ። በመጀመሪያ ሀቡ ስላየወቅ ደስ ብሎኛል። ሌላው ደግሞ ሀይሚ አልጋሽ ላይ ያለው ምንድን ነው፣ እኔ አይቸዋለሁ። ለማንኛውም እሱንም እነግራቸኋለሁ፣ አብራራላቸኋለሁ። በመጀመሪያ ግን አሁንም ቢሆን ቡርኬ ከልብክ ከውስጥክ ይቅርታዋን ተቀበላት፣ ፈገግ በልና ማለት ነው። ወንድምክን ፈርተህ ብቻ ሳይሆን ከውስጥ ፈገግ ብለክ ስለታረቃችሁ በጣም ደስ ብሎኛል። ግን ከልብክ መሆን አለበት። ምክንያቱም እንደዚህ ከሆነ እኔ አልፈልግም ምናምን እያልክ ነበረ ማለት ነው፣ ቪዲዮ ላይ ገብተዋል እሷ ግልጽ ያንሆንላን ነገር፣ የምትጠራጠረው ነገር ካላት ሀይሚ የመጠየቅ መብት አላት። ለምትጠየቅህ ጥያቄ ደግሞ አንተ የመመለስ ግዴታ አለብክ። ገባክ? እንጂ ድጋሚ እንደዚህ አይነት ጥያቄ የምትጠይቂኝ ከሆነ አልፈልግም ተብሎ በአራት ነጥብ አይዘጋም። የምትጠራጠረው ነገር ካላት ሀይሚ፣ የምትፈልገው ነገር ካላት ሀይሚ ልትመልስላት ይገባል። አሁንም ከአንገት በላይ አይደለም እርቃችሁ መሆን ያለበት፣ ከልባችሁ ነው መታረቅ ያለባችሁ፣ ከውስጣችሁ ነው መታረቅ ያለባችሁ። ገባክ? ከውስጣችሁ መታረቅ አለባችሁ። ሀይሚ ከልቧ ከልቧ ከልቧ ነው እየታረቀችከ ያለው። አንተ ግን ወንድምክን ፈርተክ ምናምን ምናምን ነው የሚመስለው ሁኔታ ማለት ነው። ስለታረቃችሁ በጣም ደስ ብሎኛል። ግን ደግማችሁ እንድትጣሉ አንፈልግም። ሌላው ደግሞ ሀቡ ተመትቷል እኮ ልጁ ቴዲ ተመትቷል ምናምን ሲባል እንኳን ተመታ ምናምን ላልከው፣ ሰውን መምታት በህግ ያስጠይቃል። ባይዘዊ በህግ ያስጠይቃል። ሀይሚ ያለችው ሀይሚ እኮ ስማርት ናት። የእውነት ሀይሚ ጀግና ሴት ናት። ሀይሚ ምናለች? አይኑን አሳብጦት ነበር እኮ ምናምን እንኳን ደግ አደረገው ምናምን አለ ማለት ነው። ሀቡ ሀይሚ ግን በህግ እኮ ያስጠይቋል። አዎ በህግ ያስጠይቋል። ስለዚህ ይሄ ልጅ መከሰስ ነው ያለበት፣ መከሰስ አለበት። ሀይሚ ለደህንነቷ ቤቱን መቀየር አለባት። ሀቡ ከመሄድክ በፊት ይህንን ነገሮች ሁሉ ማስተካከል አለብክ። አብረው የሚኖሩ ከሆነም ቀለበት አድርጎላት ቃል ኪዳን ገብቶላት በየጊዜው እሷ የሆነ ጥፋት በጠፋ ቁጥር ሀይሚ እየተሰደበች። አሁን እንደዚህ ስንል እናንተ ዩቱበሮች ሶሪ፣ ተመልካቾች መታችሁ እኔን ልትሰድቡኝ ትችላለች። በየጊዜው ጸብ እየተነሳ ሁለቱም መለያየት የለባቸው። በቃ ልጅቷ የምትፈልገው ነገር አለ። እንደ ሴት ሴት ናት እኮ ጊዜዋን ዩዝድ ማድረግ ትፈልጋለች፣ መጠቀም ትፈልጋለች። ስለዚህ አሁን ሀቡ ባለበት ቀለበት ማሰር ካለባቸው ቀለበት ፍቅራቸውን ይፋ ማድረግ ካለባቸው ይፋ አድርገው ለቤተሰቡ ማለት ነው። ለእኛ ባያደረጉልንም ኖርማል ነው፣ ችግር የለውም። ኦኬ። ቃል እንኳን በትንሹ ቃል እንኳን ሊገባላት ይገባል። ገባችሁ? እንደገና ደግሞ ሁል ጊዜ እሷ ቲክቶክ ላይም ዩቱብ ላይም ምናምን ምናምን በጣም ነው የምትሰደበው ሀይሚ። የሆነ ጸብ በተነሳ ቁጥር እንዳለ ሰው የሚሰድበው ሀይሚን ነው ሀይሚን ነው አታ ከሚያደረጉት ብዙዎቹ ማለት ነው ብዙዎቹ ከሀይሚ ያልፈው እንደም እኛ ሀይሚን እንደሴት ሰፖርት ስናረጋት እንኳን እኛን ሳይቀር ነው የሚሰድቡን። ስለዚህ ሀይሚ ራሱ መሰደብ የለባትም ቡርኬ። በዚህ ጉዳይ ራሱ ወተክ ሀይሚን አትናገሯት ብለካል፣ ከዚህ በፊትም አሁንም ልትል ይገባል። ጸያፍ ጸያፍ የሆኑ ስድቦችን የሚሰድቧት አሉ። በዛ ላይ ደግሞ እሷን የሚያሰድባትን የሆነ ነገሮችን ባትሰሩ። በቃ የሆነ ጸብ፣ እንደዚህ በጣም መጥፎ ክርር ያለ ጸብ ሲኖር ቪዲዮ ባት ቀርጹ፣ ምክንያቱም እሷን ነው ሰው ሁሉ እንዳለ ወዳውኑ የሚሰዳድባት ማለት ነው። ሌላው እንግዲህ ስለታረቃችሁ በጣም እጅግ በጣም ከሚባለው በላይ ደስ ብሎኛል። አሁንም ቢሆን ልጅቷ አትተኛም። ልጅቷ አሁንም ቢሆን እናንተ ስለታረቃችሁ፣ እናንተ ስለተስማማችሁ ችግራችሁን ግን በውስጥ ጽድት ታርጋችሁ ይሄ ተለባብሶ ምናምን ሳይሆን ከካሜራ ጀርባ ያለውን ነገር አብራርታችሁ እሷ የምትጠይቅህን ጥያቄ መልስላት። ከልጅቷ ጋር አሁንም እየተጻጻፍክ ነው አንተ አንተ ትጻጻፍ አለ ኦልሬዲ ራስህ ነገር የተናገርከው በራስህ ቪዲዮ ላይ እየረበሸችኝ ያለችው ያቺ ልጅ ናት እየደወለች ምናምን እያልክ የሆነ ቀን ቪዲዮ ላይ ተናግራል። ስለዚህ ምደውል ከሆነ ያንን ነገር መቅረፍ አለብክ። እስካሁን ልጅቷ አንተ እየደወለች ከሆነ ሀይሚ ያንን ስላየች ነው እየተጣላችክ ያለችው። ገባክ? ስለዚህ እቺ ልጅ ወይ ቦልካት ወይም ምርጫ ስጣት፣ ወይም ደግሞ ሲምካርድህን ቀይር። አንተ ሲምካርድ ብትቀይር ምንም ችግር የለውም፣ ኖርማል ነው። ይህን አክል በጣም ቢዝነስ የምትሰራበት ሲምካርድ ይኖርሃል ብዬ አላስብም። ቢኮዝ ዩአር ኖት ዩካን ቼንጅ ዩር ሲም ካርድ መጠቀም እንችላለን፣ ሌላ ሲም ካርድ ስለዚህ ለዛ ነው ይህን ይህን ነገሮች ስላየች ነው ሃይሚ፣ ጥሩ እንቅልፍ አልወስድ ያላት ጥሩ ነገር አልታይ ያላት። ስለዚህ አንተ ደግሞ እዚህ ነገር ላይ ፎከስ ልታረግ እዚህ ነገር ላይ በጣም ከጎኗ ሆነግ በቃ ልታብራራ ልታስረዳ፣ ያለው ይሄ ነው የተፈጠረው ነገር ይሄ ነው ብለክ እንደ እንደ እህትህ እንደ ፍቅረኛ ክም እንደ ውድ ወዳጅ ክም እንደ ስራ ባልደረባ ክም ከሃይሚ ጎን ልትሆን ይገባል። ሃይሚን በጣም ነው የሚሰድባት። ብዙዎቹ ያቋሸዋታል፣ ፎቶዋን ዝቅዝቀው፣ የማያደርጉት ነገር የለም። ኢቨን እንኳን የድሮ ፎቶዋን እንኳን እያመጡ ስንት አይነት ነገር ሲያደርጓት ነው ማየው ና ስለታረቃችሁ በጣም እጅግ በጣም ደስ ብሎኛል። እወዳችኋለሁ፣ አከብራችኋለሁ። ለእናንተ በጣም ለየት ያለ ፍቅርና አክብሮት አለኝ። በተለይ ተመልካቾቼ ከስር ኮመንት የምትጽፉ ሲጣሉ በጣም ተጨንቃችሁ ደዊ ደዊ የምትሉኝ ሀቡ በጣም ነው የምናመሰግነ። ኦልሬዲ መለኛው ቀን ነግሮ ነበረ፣ ነግሬያችኋለሁኝ ወይ እሱ ይሄዳል ወይም ብሎ ነበረ። እንግዲህ ኦልሬዲ ሄደዋል። እሙሽዬም ሰሞኑ ትሄዳለች ወደ አዲስ አበባ። ጠብቁ ታያላችሁ። እኔ መረጃ ስለሚደርሰኝ ነው። ትናንት ቤተሰቦቻችን እንደዚህ ተጨንቀው ነበረ። ዛሬ ግን ደስ የሚል ቀንና ደስ የሚል ጊዜ ነው። ፍቅራችሁ በዚሁ ይቀጥል። አልጋዋ ላይ ምንድን ነው ምንድን ያየሽ ውሃና ማሩ ምናምን የምትሉኝ ማለት ነው። ልነግራችሁ ነበረ ተውኩትኝ። ለማንኛውም ሁላችሁም የሰላም እንቅልፈታኙ እሺ። ጋይ ሰወዳቸዋለሁ። ባይ ባይ። ያነ እንዴት እንደተሰማው እሷ እንዲሰማ ትፈልጎ እንደዘለው እንጂ ቡርኬ፣ እንዴት ነው አሁን በዚህ ውስጥ ትወጥራ ልጅቷ፣ ጥሏት የሚሄደው በር ሲከፈት መሰማን ከፍቶ አልሰማንም።